አገዛዙ አለኝ የሚለውን ሰራዊት በአራቱም የአማራ ቀጠናዎች እያስገባ እንደሚገኝና የተለያዩ የጎጃም እና አካባቢው ውጊያ እየተደረገ እንደሚገኝ አርበኛ አስረስ ማሬ ዳምጠ ከትላንትና ጀምሮ ውጊያ መጀመሩን የገለጸበት ሁኔታ ነው ያለው። አገዛዙ በአማራ ክልል እንግዲህ በአራቱም ቀጠና ዘመቻ ማዕበል በሚል መጠነ ሰፊ ጦርነት ከፍቷል። የጦርነቱ ዋና ዓላማ እስከ ሰኔ ሰላሳ 2017 ዓ.ም የፋኖ ኃይሎችን ደምስሼ የሎጂስቲክ እና የስልጠና ማዕከላቸውንም አወድማለሁ፣ ጨርሳቸዋለሁ ብሎ ውጊያ ከፍቷል። የፋኖ ኃይሎች በበኩላቸው የተከፈተባቸውን ጦርነት መክተው የመልሶ ማጥቃት ስራን ሰርተዋል። በርካቶች ማርከናል ብሏል። ዘመቻ ማዕበል ወደ ምርኮኛ ማዕበል እየተቀየረ ነው ብሏል አርበኛ አስረስ ማሬ ዳምጤ። በፋጊታ የተጀመረው ውጊያ ፋጊታ ከተማን ፋኖ እንደተቆጣጠረው ገልጿል። አርበኛ አስረስ ከባህር ዳር ወደ አዴት አስተሮ የመጣውን ጦር ተመትተው ተመልሷል ነው ያለው። አርበኛ አስረስ ከሞጣ አራጤ በኩል የተንቀሳቀሰው አራጤ ላይ ተመቷል ብሏል። አርበኛ አስረስ በተለይ ሰባ አራተኛ ክፍለ ጦር በደንብ መመታቱን ነው የገለጸው። በገነት አቦ ወደ ቋሪት ሲንቀሳቀሱ የነበሩት ቋሪት ላይ መመታታቸው ተሰምቷል። ፋኖ ቋሪትንም እንደተቆጣጠረ ነው አርበኛው የገለጸው። የአገዛዙ ዋና ዓላማ እንግዲህ የአርሶ አደሩን የዘር ወቅት ማዛባት ነው ብሏል። አድማጮቻችን፣ ተመልካቾቻችን እንግዲህ ቀደም ሲል ከፍተኛ የፋኖ ኃይሎች ይንቀሳቀሱባቸዋል የተባለውን የጎጃም ቀጠናን ሙሉ ለሙሉ ለመደምሰስ እና ሀይል ለማዛባት ስራዎችን ለመስራት የተለያዩ ወታደራዊ መካነስድ እንዲሁም የቡድንና የነፍስ ወከፍ መሳሪያዎችን ቀጥታ ወደ ጎጃም ቀጠና አልፎ ተርፎ ከኦሮሚያ ክልል ከወለጋ በኩል በቡሬ አድርጎም ወደዛ አካባቢም ራሱ በጣም በሚገርም ሁኔታ ኃይል ያስገባበት ሁኔታ ነው ያለው። ተጨማሪ ኮሮችን ክፍለ ጦሮችንም ወደ ጎጃም ያዘመተበት ሁኔታ ነው ያለው። ነገር ግን የፋኖ ኃይሎች የደረሰባቸውን ማጥቃት መክቶው የመልሶ ማጥቃት ስራዎችን እየሰሩ እንደሚገኙና እንዲሁም ከቦታ ወደ ቦታ ሲንቀሳቀስ የነበረውን ኃይል ተወርዋሪነት በተወረዋሪነት ከቦትክ ከአንዱ ቀጠና ወደ አንዱ ቀጠና ሲወረወር የነበረውን የስርዓቱን ወታደር ደፈጣ በሚለው የውጊያ ስልት ዋጋ እያስከፈሉት እንደሚገኙ የተገለጸበት ሁኔታ ነው ያለው። እንግዲህ አገዛዙ ከዚህ በፊት ቀጠሮ ሰጥቶ ነበር፣ ሰኔ ሰላሳ ብለው ቃል ገብቶ ነበር። ይህንን ቃል ለማሳካት እንግዲህ መጠነ ሰፊ የሆነ ውጊያ በአማራ ክልል ጀምሯል። በተመሳሳይ በሰሜን ወሎ ቀጠና ከሰሜን ምዕራብ እዝ ሶስት ኮር በተጨማሪ ከደቡብ እዝ አንድ ኮር በመጨመር ውጊያ ከፍቷል። ራያ አካባቢም እንግዲህ ከጀኔራል አብርሃም የሚመራው ላስታ አካባቢን ነው እየተዋጋ የሚገኘው። ምዕራብ ወሎ ኮሎኔል ዘውዱ ሰጣርጌ የሚመራው ኃይል ነው እንግዲህ የያዘው። ኮሎኔል ብራር የሚመራው ደግሞ የእጁ ዙሪያ ፋኖች ውጊያ እንግዲህ በመቀልበስ የመልሶ ማጥቃት ስራዎችን እየሰሩ እንደሚገኙ ከሰሜን ወሎ የሚወጡ መረጃዎችም ይጠቁማሉ። ሰሜን ወሎ ላይም እንግዲህ እንደሰማችሁት በርካታ ኮሮች የተሰለፉበት ሁኔታ ነው ያለው። በሁለቱም ውጊያ እንግዲህ የተከፈተባቸው ቀጠናዎች ጠንካራ የፋኖ መከላከል ገጥሟቸዋል። በእነዚህ ውጊያዎች እንግዲህ አጠቃላይ የሻለቃ መሪዎችን ጨምሮ ወደ ሁለት መቶ ያገዛዙ ወታደሮች ሞት እና ቁስለኛ እንደሆኑ ነው የተገለጸው። ይህ ውጊያ እንግዲህ በሸዋና በጎንደርም መቀጠሉ ተሰምቷል። ይህ በእንዲህ እንዳለ በኦሮሚያ ክልል በምስራቅ ወለጋ ሰባት ያገዛዙ የጸጥታ ኃይሎች መገደላቸው ተሰምቷል። እንግዲህ ታታ የተሰኘው የህዝብ ትራንስፖርት ነው። በውስጡ ፖሊስ እና ምልሾች ነበሩበት ተብሏል። ከምልሾችን ፖሊሶች በስተቀር በህዝብ ላይ የደረሰ ጉዳት እንደሌለ ከአካባቢው የሚወጡ መረጃዎች ይጠቁማሉ። ኦሮሚያ ክልል ውስጥም እንግዲህ መጠነ ሰፊ የሆኑ ውጊያዎች እየተደረጉ ይገኛሉ። ታጣቂዎቹ እነማን እንደሆኑ ግልጽ አልተደረገም። በሌላ መረጃ በጋምቤላ ክልል ሶስት ሴቶች ተማሪዎችን አንድ የ13 ዓመት ሴት በጥቅሉ አራት ሴቶች በታጣቂዎች መታገታቸው ተሰምቷል እንግዲህ ሰኞ ዕለት የሚጀምረው ሀገር አቀፍ የአስራሁለተኛ ክፍል ፈተና ለመፈተን በእግር ሲንቀሳቀሱ ነው የታገቱትን ተብሏል። ጉዞ ሲያደርጉ በነበሩት ስድስት ወንዶች ጋር የነበረ ስለሆነ ሴቶቹ ደግሞ ወደ ኋላ ቀርተው እንደነበርና እንደታገቱ ነው የቅርታ መረጃዎቹ እየወጡ የሚገኙት ታጣቂዎቹ ከደቡብ ሱዳን የመጡ የሙሌ ታጣቂዎች ናቸው ተብሏል። እንግዲህ የኢትዮጵያ መንግስት በመቶ ሺህ የሚቆጠሩትን ሰራዊት እያንቀሳቀሰ በዜጎች ላይ በተለያዩ ቦታዎች ላይ ውጊያ ቢከፍትም ድንበር ለመጠበቅ ግን አልታደለም ሲሉ በርካቶች ሀሳባቸውን ሰንዝሯል። በትናንትናው እለት አድማጮቻችን፣ ተመልካቾቻችን በኦሮሚያ ክልል እና በአማራ ክልል ላይ ያለው ሀገሪቱ አላት የተባለው ብሔራዊ ጦር ዜጎች ላይ በመካነስ ውጊያ ከፍቶ ሀገር ውስጥ እየተዋጋ ያለበት ሁኔታን ያለው ድንበር አካባቢ ክፍት በመሆኑ እና እዚህ ግባ በማይባል በሚሊሻ የተጠበቀው ድንበር የሌሎች ሀገሮች ታጣቂዎች እንደፈለጉ ገብቶ የሚፈልጉትን ንብረት ዘርፎ ሰው አግቶ እየወጡ እንደሚገኙ በቂ መረጃዎች ናቸው ከሀገሪቱ እየወጡ የሚገኙ። አድማጮቻችን ተመልካቾቻችን፣ በሌላ መረጃ በኢትዮጵያ አጠቃላይ እንግዲህ የነዳጅ ችግር ገጥሟል። ለአብነት በትግራይ፣ በአማራ፣ በአዋሳ፣ በትግራይ ተማሪዎችን ከትምህርት ቤት ወደ ትምህርት ቤት እንኳን ለማመላለስ አልተቻለም ተብሏል። እንግዲህ ሀገር አቀፍ ስጦታ ክፍል ፈተናን ለመፈተን በአማራ ክልል በተለያዩ ቦታዎች ላይ በሰው ሰራሽ እና በተፈጥሮ ችግር የተፈናቀሉት ተፈናቃዮች እንኳን እርዳታ ለማድረስ አልተቻለም ነው የተባለው። እርዳታው ተገኝቶ እነዚህ መኪናዎች ከቦታ ወደ ቦታ እርዳታ ተፈናቃዮች ያሉበት ጣቢያ ላይ ለማድረስ እንዳልተቻለ ነው የተገለጸው። ከዚህ በተጨማሪ በሁሉም የሀገሪቱ ክፍል አሁን የእርሻ ሰዓት ነው። የዘር ሰዓት ነው። ዘር የሚዘራበት ሰዓት ነው። መዳበራ የጫኑ መኪናዎችም በነዳጅ ምክንያት በተለያዩ ቦታዎች ላይ መቆማቸው ከአካባቢው የሚወጡ መረጃዎች እየወጡ ይገኛሉ። ይሄ እንግዲህ በአንድ አካባቢ ላይ ብቻ የተከሰተ ሳይሆን እንደ ሀገር እንደ ሀገር ነው ማለት ይቻላል። እንደ ሀገር እንደ ኢትዮጵያ እንደ አይነት ችግር ውስጥ ኢትዮጵያ ገብታለች። ስርዓቱ እንግዲህ በፈጣን እድገት ላይ እንገኛለን፣ በረራ ላይ ነን እያልን እጅግ በጣም በሚያሳዝን ሁኔታ ከፍተኛ ቁጥር ያለው ተፈናቃይ ያለበት አማራ ክልል እርዳታ ከውጭ ተገኝቶ ከቦታ ተነስቶ ወደ ማህበረሰቡ እርዳታውን ለማድረስ የነዳጅ ችግር እንደገጠማቸው የተገለጸበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን እነዚህ የምትመለከቷቸው በአማራ ክልል ከተለያዩ አካባቢዎች ተፈናቅሎ በመጠለያ ጣቢያ ውስጥ የሚገኙ አብዛኛዎቹ ደግሞ በየቤተሰቦችና በየዘመዳ ዘመዱ የተበተኑ ናቸው። እነዚህ ዘመድ ያሌላቸውና በመጠላጣቢያ ያረፉ ናቸው። እነዚህ ብቻ አይደሉም፣ በጣም በርካቶች ናቸው። አድማጮቻችን ተመልካቾቻችን፣ ሌላው አድማጮቻችን፣ የኢራን የውጭ ጉዳይ ሚኒስትር በኒኩለር መሰረተ ልማት ላይ ጉዳት መድረሱን በይፋ አምኗል። ዶናልድ ትራምፕ ኢራንን በድጋሜ እንደበድባታለን ብሏል። እንግዲህ ትራምፕ በሰጡት መግለጫ የኒኩለር ግባቷን ካላቆመች አይታ በማታውቀ ሁኔታ እንደበድባታለን ያሉ ዶናልድ ትራምፕ እንግዲህ ኢራን አሸንፈናል ያሉት ውሸት ነው ብሏል። እንግዲህ የተደበቀበትን ቦታ ሁሉ አውቅ ነበር፣ እንዳይሞት ፈልጌ ነው አያቶላን እኔ ነኝ ያዳንኩት ብሏል። ከሞት የያዳንኩት እኔ ነኝ ብሏል። ዶናልድ ትራምፕ እንግዲህ በርካታ የማቀብና እንድታገግም አስቦ የነበሩትንም በአያቶላ መግለጫ የተነሳ ትራምፕ መናደዳቸውን መረጃዎች እየወጣ ይገኛል። እንግዲህ እነዚህን ድጋፍ እናደርጋለን ማቋቋሚያ እናደርጋለን ብሎ ሲናገሩ የነበሩትን ሀሳባቸውን መቀየራቸውንም ነው እንግዲህ ዶናልድ ትራምፕ የገለጹት። ይሄም የሆነበት ዋናው ትልቁ ምክንያት አያቶላ በሰጡት መግለጫ ላይ ነው። እንግዲህ አጠቃላይ እንኳን ደስ አላችሁ የኢራንስ አሸንፈናል ብለው መናገራቸውን ዶናልድ ትራምፕን ያሳዘነ እና ያናደደበት ሁኔታ መኖሩን የተገለጸው በሌላ መረጃ። በአስራ ሁለቱ ቀን እንግዲህ ሲደረግ በነበረው ውጊያ የሞቱት ከፍተኛ የኢራን ኃላፊዎች ኢራን ዛሬ የቀብር ስነስርዓት ፈጽማለች። ስልሳ የሚሆኑት ሰላማዊ ሰዎችም በቴራን ይቀበራሉ ተብሏል። አድማጮቻችን፣ ተመልካቾቻችን በምትመለከቱት መልክ እንግዲህ ኢራን ባለፈው አስራ ሁለት ቀናት ውስጥ ሲደረግ በነበረው የሚሳይል ውጊያ የአየር ውጊያዎች ከፍተኛ የጦር መሪዎች እና የኒኩለር ሳይንቲስቶች ሞቶባት እንደነበር የሚታወስ ጉዳይ ነው። በዛሬ ዕለት የቀብር ስነስርዓት ይፈጽማለች። ሌሎች ሰላማዊ ሰዎች የሞቱትም ወደ ስልሳ የሚጠጉት በቴራን እንደዚሁ የቀብር ስነስርዓት እንደሚፈጸምላቸው ተገልጿል። አድማጮቻችን ተመልካቾቻችን መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መርሃ ግብር በሌሎች የግንባር መረጃዎች እስከምንገናኝ መልካም ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ እነዚህ መረጃዎች ደግሞ ለሌሎች አድማሽ ተመልካቾች ተደራሽ እንዲሆን ሊንኩን እየላካችሁ እንድትጋብዟቸው ጠይቃለሁ። መልካም ቀን እንዲሆንላችሁ ተመኘው። ሰላም አሉልኝ። ሰላም